አሰላሙ አሌይኩም ላይ ወረከቱ ውድ ቤቶዮች ተከታታዮቻችን፣ እንዴ ናችሁ? ሰላማችሁ ሁሉ ሰላም ነው? ስራ ጤንነት እንዴት ነው? እኛ ጋር አልሐምዱሊላሂ ሁሉ ሰላም ነው። እና እንዴት ናችሁ? ዛሬ ተቸች ብዬ እላቸዋለሁ በዜድ ቦታ ማለት ነው። እና ዜድ ተሽሏታል፣ አልሐምዱሊላሂ አለቋታል፣ ትንሽ ቀለል ብሏታል። እና ቀለል እዛ ነው ምንም ውስጥ ብለው ዛሬ ውስጥ ወጣላችሁ እና ለዜድም ምክር ተሰጣት የነበረችው ስለ ዕቁስ የነበረችው ተጎናች ለሆናችሁ በሙሉ ከልብ አመሰግናለሁ። ዜድም በጣም ታመሰግናለች። ኢንሻአላህ በቅርቡ ዜድንም አገናኛችኋለሁ። ከሳምንቱ በኋላ እዛ ሂጅ ማለት ነው ለያታዳለኝ እዛ ላይ አስያ ከዚህ ጀምሮ የፕሮሰሱን ቪዲዮ ምናምን እያረኩ አሳያችኋለሁኝ። ዜድም እዛ ላይ ታደርግላችኋለች፣ እንዲሁም ቪዲዮ ትለቅላችኋለች ማለት ነው። እና ደህና ናችሁ እናንተኛ ጋር አልሀምድሊላሂ እና እዚህ ሳከር በፊት ሳወልድ በፊት የታዘዘችው ኦርደር ነበረ። ኦርደሩን ያው ትንሽ ሰሞኑ ቢዚ በመሆኑ ምክንያት ሰው ሆስፒታል ውስጥ ስላመማት ባሮ ኦርደሯን ትንሽ ደግግ ታርገን ብሻል ከልብ ይቅርታ እየጠየቅን ዛሬም ኦርደሩ ቀርቧል። ኦርደሩን ዋጋ እና በነገራችን ላይ እቃ በሀያ ጨምሯል። እያንዳንዱ እቃ ሁሉም እየጨመረ ነው የመጣው ጥሩ እቃ ኦሪጂናል እቃዎች ተቆ በጣም ይገርማል። ኮፒ ያለው ተመሳሳይ የሁሉም ተመሳሳይ ኮፒ ያለው ቢገርማችሁ ኮፒ ቅናሽ ያለው ጥሩ ጥሩ እቃዎች ግን እየጨመሩ ነው የመጡት። እና ሲ ዜዳው ጀምራው እኔ ዛሬ ጨርሻላታለሁ። እና የዋጋውን ያለው እና የእቃዎችን ዓይነት ላሳያችሁ፣ ተከታተሉኝ። ያው እንደተለመደው ሮኮ ቦት ይሄ ዜድ እስከ ዛሬ የገዛች ታስተዋውቃችሁ ነበር። አራት ሺህ አምስት መቶ ብር እየገዛች ነበር ታስተዋውቃችሁ። አሁን የሁለት መቶ ብር ጭማሪ አጥቶ አራት ሺህ ሰባ መቶ ብር ገብቷል። እንዲሁም ሌሎች የተሟላ ነገር ሁሉ ነገር አላቸው። እነዚህ እነዚህ ሁሉም አሉ፣ የስኳርም የሚያድርሱም አሉ። እንዲሁም የጀበና ማስቀመጫም አለው። እንዲሁም ለየት የሚያደርገው ነገር ደግሞ ይቻለች ይህም እንደሆነች እኔ ራሱ አላወኳትም፣ ግን እርግጠኛ ነኝ ማጭሻ ነው የምትሆኑ የማጭሻ ነገር ናት። ይህም እንደተለመደ ሁሉ ነገር አለ እና በዚህ በተጨማሪ ላይ ደግሞ አንዴታችን አምስት አይነት ነገሮች ነበር ኦርደር ያደረገችን ጥለብስ

ገላግለኝ እናት ገላግለኝ ማለት ነው። በነገራችን ላይ ገላግለዩ ሶስት አይነት ነው ያለው አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ማለት ነው። ለምሳሌ የተለያዩ ናቸው እነዚህ ማለት ነው። ላሳያችሁ እየፈታታሁ እየገጠቀሙ ማለቴ ነው። ገላገልኝ እና ገላገልኝ ይሄ ባንደኛው ደረጃ ነው። ሁለት ምላጭ አለው። አንደኛው ምላጭ አብሮት ተገጥሞ ነው የሚመጣው። አንደኛው ደግሞ እንደገና ይኸኛው ሪዘርቭ ሲጀመር፣ ይሄ ባንደኛው ደረጃ ስለሆነ ይሄ ራሱ አስተማማኝ ነው። ግን ሁለተኛ ሪዘርቭ ነገር አለው። እንዲሁም መፍጫው ሁለት አይነት ነገር ነው ያለው። ሁለት የነጭ ሽንኩርት ለብቻው ራሱ ነው የነጭ ሽንኩርት መክታፊያ ያለው ሁለተኛ ደረጃ ያለ የነጭ ሽንኩርት ነው። ባንድ ብቻ በእንደዚህ አይነት ባንድ ብቻ አለ። እንዲሁም የነጭ ሽንኩርት ሳይኖረው ደግሞ በአንድ ብቻ ሶስት ነው ደረጃ አለ እና ይህ እናት ገላ ላይ ሶስት ሺህ ብር ነው የተገዛው። በሶስት ሺህ ብር ሂሳብ ነው ከደሴ ይመጣላል። እንዲሁም አለ መፈረሻ ማለት ነው። አርትፊሻል ሰሩ መፈረሻ ረስ ነው ይቀጣል አርትፊሻል መፈረሻ ነው። ይህ ደግሞ ቦሌር ነው፣ ውሃ ማሞቂያ ማለት ነው። ውሃ ማሞቂያ ቦሌር ነው። እስኪ አብረን ፈተን ነው ገና እሽግ እንደመጣ ነው።

እና እንደምታዩት እንግዲህ ዜድ ጀምራ ያደችሁን ይጨርሻዋለሁኝ። ማዘዝ ለምትፈልጉ ዜድ ወልዳለች ብላችሁ ማቆም አትችሉም። ማዘዝ ትችላላችሁ ሁሉን ነገር፣ እዚህ የሌለውን ከከተማ እያስመጣን እዚህ ያለውን እያመጣን፣ እንዲሁም ቤተሰብ መጥቶ መውሰድ የማይችላችሁ ካለን እዛው ባሉበት ድረስ ማድረስ እንችላለን እና ውድ ዩቱብ ተከታታዮቻችን የዛሬዎቹ ኦርደር ትንሽዬ ናት። እና እንድ የምታዩት እንግዲህ የዛሬ ኦርደር ይሄን ይመስላል። እናት ገላግላ ምላጮች አሉት። ድንች መላጫ፣ ካሮት መላጫ፣ ነጭ ሽንኩርት መፍጫ፣ እንዲሁም መቀያየር ያለው ሁሉ ነገር። የዛሬ ክሮ ኮበትን በጣም ቆንጆሮ ኮበት ነው። ለየት ያለ ነገር አንድ ነገር ተጨምሮበታል እና ያለው ነገር ይሄን ይመስላላቸዋሉ። ጥበብስን የሚባለው እንግዲህ ይሄን ይመስላል። ስድስቱ ሌላ ከለር፣ ስድስቱ ሌላ ከለር ነው። ጥበብስን ይባላል እንግዲህ ቦሎሯን እንደዚህ እንደምታዩት አሳይቻቸዋለሁኝ። እንደምታዩት እንግዲህ ቅድም ተበታት ነው የነበረ እቃ እንግዲህ፣ አምስት ወርዶች አልፏችሁ አሁን ተረተበ እንግዲህ፣ ለባልተቤቱ እንግዲህ እነሱ በፈለጉበት ሰዓት አንጡልን ወይም አቀበሉብን ባሉት ሰዓት እንሰጣለን። ተረትቦ ተዘጋጅቶ ተቀምጠውላቸዋል። ሰላም ሰላም፣ ውጤቱ ተከታታዮቻችን እንደምታዩ ደብረከርቢ ወደ ታች